አሁን ጻሄ ላይ ስለሆነ ነው እንጂ ኮን ተንሲል ያምራ ማሻአላ ትምቦታ ሲሆን ያምራ አሰላም አለይኩም ወራህመቱላሂ ወበረካቱ ውዴ ተከበራችሁ የኢትዮጵያ ሰዎች እንደናችሁ ከኛ ጋር አልহামዱሊላህ ስኪና ሳይሽ ሰፈሩ ኢፍላና አፈቃቸው ካላችሁ ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ ውዴ ዘንድ ወቻችን እንዴት ናችሁ ሰላም ናችሁ ወይ እንዴት ናችሁ የነኢም ዩቲዩብ ቤተሰቦች አማናችሁ ወይ እኛ ወደ ትምህርት ቤት ልማት እየሄድን ነው። አዲስ ትምህርት ቤት ነው። ልማት ልናለማ፣ መንገድ፣ ውሃ ልናስገባላቸው እየሄድን ነው። ሆነ አንተ ልጅ ተስገብ። ውሃ ልናስገባላቸው እየቆፋፈርንላቸው ነው። መስመር ማለት ነው እና ስለዚህ አሁን እኛ እኔ እና ነኤም እየሄድን ነው። የኛ ልጆች ይማራሉ። ትምህርት ቤቱ አዲስ ነው። ስለዚህ እየሄድን ነው። ትምህርት ቤቱን ኢንሻላህ ስንደርስ እናሳያችኋለን። አዲሱን ትምህርት ቤት እናሳያችኋለን። ትምህርት ቤት እናሳያችኋለን። ግዴታ ነው መሄድ፣ መሄድ ግዴታ ነው። ወላጆቻችሁን አምጡ አሉ ልጆቹ ማለት ነው። ማሚዬ ካልሄድሽ ያባረሩኛ ፍራታቸው ተብለን ነው አሁን እየሄደ ነው። እናሳያቸው አካባቢ ጫካው ነው የሚታየው፣ ቤቱ ነው ነው የሚታየው አዲስን ትምህርት ቤት እናሳያችኋለን። ማሻላ በተለይ የኛ አካባቢ ልጆች እንግዲህ እነ ጀሚላ እነ ሀዋ እነ ሰሚራ ምናምን አዲስ ትምህርት ቤት እናሳያችኋለን። ከታተላል ይከታተላል። አሁን ቀበሌው አካባቢ ደርሰናል። ዝ ቀበሌ እኛ አካባቢ ልጆች ያውቁታል። ያው እስኪ እንግዲህ ሰፈራችሁ ለናፈቃችሁ ቀበሌያችሁን እናሳያችሁ።

ቀበሌው አካባቢ ደርሰናል። አሁን እንደምታዩ ቀበሌ ቀበሌው መንገድ ነው ይሄ የተጓዝን ነው። ይኸውላችሁ የኢትዮጵያ ኑሮ እንደዚህ ነው። እንግዲህ የጠዋቱን የቤት ስራ ዝግት አድርገን ሰርዘ ነው ነው ልጆቻችን እንዳይባረሩ ያው፣ ግዴታ ስብሰባ ምናምን፣ እንደዚህ የሆነ ስራ ነገር ስጠራ ምናምን ግድ ነው ትምህርቱ የመሄድ ፣ አለበለዚያ ሀርድ ነው ወይ ይገረፋሉ ልጆቹ ወይንም ደግሞ ይባረራሉ። እንደዛ ስለሚሏቸው ልጆቹ በጣም ይጨናነቃሉ። እና ግድ ነው መጓዝ። ይላል እራሱ ማታ የዛሬ ሄደሽ ሁለት ቀን ነው ቆፍረን አልጨረስንም እናትዬ አልኩት። አሁን እኛ እዛ ትናንትና መጥተናል፣ ደግሞ ዛሬ መጣን፣ በቃ ጨረስን። እኔ እራሱ ትናንትና ልጆቹ ማሚ፣ ትናንትና ሰፈራችን እንትን ነበር፣ ሰደቃ ነበር እና ማሚ ሰደቃ አትሂጂ፣ ቁርስሽን በልተሽ ሂጂ ትምህርት ቤት ያባርሩናል እኮ ምናምን እያለች ነበር እንሰናበታለን ብለውኛል ብለውናል ማሚ ሂጂ ምን ሰራ የሚሄደው አልኳቸው ሂጂ እና ቆፍር ያሉኝ ያሰናብቷቸው አልኳቸው አረ ማሚ ሂጂ ሰደቃውን ታይው አለች ምን እየደረስን ነው እንግዲህ። በነገራችን ላይ አዲሱ ትምህርት ቤት ማሻአል በጣም ቆንጆ ትምህርት ቤት ተሰርቶልና ለዚሁ ሰፈራችን የልጆች የትምህርት ቤት የባጃጅ ምናምን የለብንም። ብዙ ወጪ ቀንሶልናል። እስከ ዛሬ የግል ነበረ፣ የባጃጅ ነበረብን፣ የትምህርት ቤት ወርሃዊ ክፍያ ነበረብን። አሁን ግን አልሐምዱሊላህ ያቀንሶልናል። ስለዚህ ከአሁን ደግሞ ትምህርት ቤቱ አዲስ ስለሆነ ውሃ ሊያስገቡ ነው፣ እና ያንን መስመር ዝርጋታ ያንን ያው ወላጆች መሬቱን ቆፍሩ ተብለናል። ያው እኛ ሴቶች እንኳን ሄደን አጀብ ብለን ማድረግ ነው እንጂ አንቆፍርም፣ መሬቱ ምንም ብድ አፈር እንዝቃለን፣ ግን ያው መሄድ ግድ ነው፣ ግን እዛ መታየት ስም ምዝገባ አለው። እንግዲህ ደረስን። ትምህርት ቤቱ የደረስን ነው። ማንጎ ምናምን ተተክሏል። ውሀይልም እንዲህ ማንጎ ነገር የለም። ወደ ላይ ነው፣ ወደ ላይ ነው። ይ አዲሱ ትምህርት ቤት የች ታችኛው የኬጂ ናት። ከአንድ ከኬጂ እስከ ስድስት ላይ ክፍል ያስጠምራል። ለህፃናቶች ገና እኮ ጨዋታ፣ ዥዋዥዌ፣ መሸራተቻ ይሰራል። ይሄ ምንድ ነው? መመገቢያ ይሄ የመመገቢያ ክላስ ነው። ዛፏ ታምራለች። ምዝገባው እዚህ ከሆነ ወደዚህ እንዳንመጣ በዛው እንድንሄድ እንዲንሄድ አሁን እ ወደ ባቡሩ ነው ቆፈረው ወጣ ይላል። ከዛ ተመልሰን ወደዚህ ከምንመጣ በዛው ወደ ቤታችን። ትናንትና እዚህ አካባቢ ነው የቆፈርነው። ዛሬ አንድም ሰው የለም

ወደ ላይ ነው የሚሆነው። ከዚህ ላይ ባቡሩ ድረስ ነው የሚቆፈረው። እንሂድ ጦይቢ።